አሐዱ አምላክ አሜን። ከዚህ የሚብስ እንዳያገኝህ ዳግመኛ አትበድል። ከዚህ የሚብስ እንዳያገኝህ ዳግመኛ አትበድል። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ፍጹም እስከሞት ድረስ በወደደንና ባከበረን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ከዚህ የሚብስ ነገር እንዳያገኝህ ዳግመኛ አትበድል። የቅዱስ ዮሐንስ ወንጌል ምዕራፍ አምስት ከቁጥር 14 ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋለ ስጋዌው የተናገረው ቃል ነው። ቃሉ የተነገረው ደግሞ ለሰላሳ ስምንት ዓመት በአልጋ ቁራኛ በደዌ ዳኛ ተይዞ ለነበረው ለመጻጉዕ የተነገረ ቃል ነው። የአብይ ጾም አራተኛ ሳምንት መጻጉዕ በመባል ይታወቃል። ይህ ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው በነበረበት ሰዓት ወይም በመዋዕለ ስጋዌው ድውያንን ሰለመፈወሱ ብዙ ተአምራትን ሰለማድረጉ ድውያነ ነፍስን በትምህርቱ ድውያነ ነፍስን በትምህርት ድውያነ ሥጋን በተአምራት የፈወሰበት የፈውሱ የድህነቱ ዘመን የሚታወስበት የሚታሰብበት ዕለት የሚታሰብበት ዘመን ነው እና በአብይ ጾም አራተኛ ሳምንት ላይ መጻጉዕ በመባል ይታወቃል። መጻጉዕ ማለት በአልጋ ቁራኛ በደዌ ዳኛ የተያዘ ህመምተኛ ወይም በሽተኛ ማለት ሲሆን ታሪኩን ስንመለከት የዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ የአይሁድ በዓል በደረሰ ጊዜ ወደ ኢየሩሳሌም መጣ ይለናል። የአይሁድ በዓል የሚከበሩበት ትላላቅ ቤተ መቅደስ ባለበት በኢየሩሳሌም ነውና ኢየሱስ ክርስቶስ ወደ ኢየሩሳሌም እየመጣ የአይሁድን በዓል ያከብር ነበር። የብሉይ ኪዳን ስርዓት መስዋዕትና በዓል አከባበር እንደሚያሳልፈው ቢያቅም ጌታ ኢየሱስ ክርስቶስ ያ ጊዜ እስኪደርስ ድረስ እርሱም በዓላቸውን አብሮ ከእነሱ ጋር ያከብር ነበር ማለት ነው። በኢየሩሳሌም ከሄደ በኋላም በዛ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረችን። አንዲት መጠመቂያ ነበረች። አምስት መመላለሻ በርም ነበራት። አምስት መመላለሻ በር ነበራት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶች ሰውነታቸውም የሰለለ ብዙ ህዝብ በእነዚህ በሮች ይተኙ ነበር። ቅዳሜ ቅዳሜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጠው ነበር እና ከውሃው መናወጥ በኋላ በመጀመሪያ የገባ በነዚ በአምስቱም በሮች ከተኙትኝ በመጀመሪያው በር የገባ በመጀመሪያ የገባ ከማንኛቸውም ካለበት ደዌ ጤናማ ይሆን ነበር። ያደርባቸው ሰዎች በአምስቱም መመላለሻዎች ላይ ተኝተው የውሃውን መንቀሳቀስ ይጠብቁ ነበር መንቀሳቀስ ይጠብቁ ይጠብቁ ነበር። የመመላለሻውም አቀማመጥ መምህራን ቤተክርስቲያን ሲገልጹት አራቱ በጎን አንዱ ግን ፊት ለፊት ነበር ይላሉ። በሽተኞች የፈውስን ተስፋ እየተጠባበቁ በዛ በአምስቱም በሮች ይሰባሰቡ ነበር። በየሳምንቱ ቅዳሜ ቅዳሜ ማለት ነው። የሚወርደው የእግዚአብሔር መልአክ የጌታ መልአክ ወይም የእግዚአብሔር መልአክ የሚወርደው ውሃውን ለመባረክ ውሃውን ለመቀደስ ማየ ፈውስ ለማድረግ የህይወቷ ለማድረግ ውሃውን የሚናወ ውሃው የሚናወጠው የመላኩ መውረድ ለማመልከት እንደተናወጠ፣ ቀድሞ የገባ ቀድሞ የገባው ከያዘው በሽታ ሁሉ ይፈወስ ነበር። ፈወሰውም አንድ በሽተኛ ብቻ ነበር። መምህራን ቤተ ክርስቲያን ሲተረጉሙት ይህን ሲተረጉሙት ወይም ተንትረው ሲያስረዱ አንድ በሽተኛ በየሳምንቱ ወይም ቅዳሜ ቅዳሜ የሚፈወሰው በጊዜው የነበሩ እስራኤላውያን የእግዚአብሔር ታምር በአባቶች ጊዜ ይደረግ ነበር እንጂ በእኛ ጊዜ ቀርቷን ብለው ተስፋ እንዳይቆርጡ ተስፋ እንዳይቆርጡ ከአንድ በላይ በሽተኛ የማይፈወሰው ደግሞ በሕገ ኦሪት ፍጹም ድነት አለመኖሩን ለማሳወቅ ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዛ ወደ ቤተ ሳይዳ መጣ ይለናል። ወደ ቤተ ሳይዳ መጣ በዚያ ለሰላሳ ስምንት ዓመት ሰላሳ ስምንት ዓመት በሙሉ በዛ ተኝቶ የሚለት አንድ ሰው ነበር። ኢየሱስ ክርስቶስም ወደዛ መጣና ኢየሱስ ይህን ሰው ተኝቶ ባየ ጊዜ አዘነለት፣ እራራለት። ባየውም ጊዜ እስካሁን ብዙ ዘመን እንደሆነው አውቆ ተረርቶ ልትድን ትወዳለህን አለ ይላል። ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያ ውስጥ የሚያኖረኝ ሰው የለኝም አለ። ሰው የለኝም አለ። ለሰላሳ ስምንት ዓመት በአልጋ ቁራኛ በደዌ ዳኛ የተያዘ ሰው ስለነበር ሁሉም ቤተሰቦቹ ጣልተውት ነበር። ሁሉም ርቀውት ነበር። ሰው ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ልትድን ትወዳለህን? ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያዊቱ ውስጥ የሚያኖረኝ ሰው የለኝም ማለት ሰው የለኝም። ምናልባት ብዙዎች ዛሬ በዘመናችን ገንዘብ ሲኖረን ጤነኞች ስንሆን መልከ መልካም ስንሆን ባለስልጣን ስንሆን ብዙዎች ይቀርቡን ይሆናል በስልጣን ዘመናችን በባለጸግነት ዘመናችን በቁንጅና በጉብዝና ወረታችን ሰዎች ይቀርቡን ይሆናል። ሰዎች ያጉበዱልን ይሆናል። የአልጋ ቁራኛ የደዌ ዳኛ ሲይዘን ሰዎች ይርቁናል። የማይርቅ እግዚአብሔር ብቻ ነው፣ የማይጸየፍ እግዚአብሔር ብቻ ነው። ይህ ሰው ሰው የለኝም አለ መጻጉዑ። ሰው የለኝም፣ መዳንም አፈልጋለሁ፣ ሰው የለኝም አለ። ቤተሰቦች ርቀውን ነበረ፣ የሚጠይቀው እንኳን አልነበረም። ሰላሳ ስምንት ዓመት ቀርቶ ሰላሳ ስምንት ደቂቃ፣ ሰላሳ ስምንት ሰዓት መተኛት በህመም መያዝ ከባድ ነውና፣ ሰው የለኝም አለ። ሰው ርቆኛል አለ። ሰው የሌለው ሰው ለሌለው ሊያግዘው ተስፋውን ሊቀጥልለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው እንደሌለው አውቆ መጣ። ኢየሱስ ክርስቶስ በስልጣኑ መፈወስ እየቻለ በስልጣኑ ማዳን እየቻለ ልትድን ትወዳለህን ብሎ ጠየቀው ይላል። ሰው የለኝም፣ የእግዚአብሔር መልአክ ባህሩን ሲያናውጠው እኔ መጠመቅ ፈልጌ ሌላ ይቀድመኛል፣ እኔ ሰው የለኝም አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ጥያቄ ሳይጠይቅ ፈውሶት ቢሆን ኑሮ ቅዳሜን ወይም ሰንበትን ሽሮ ፈወሰኝ ብሎ ይከሰው ነበር። እንደሚከሰውም ክርስቶስ ስለሚያውቅ ነው የውስጡን ተንኮል የመጻጉን የውስጡን ሀሳቡን ስላወቀ አስፈቅዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊፈውሰው ፈለገ ይላል። ሊፈውሰው ፈለገ መጻጉ ሊድን እንደሚወድ ጌታችን ያውቃልና ሃይማኖትን ይገልጽ ዘንድ ጠይቀው ይላል። ሃይማኖትን ይገልጽ ዘንድ ጠየቀው በትትና ጠየቀው በትትና ጠየቀው ውሃው በተናወጠ ጊዜ ቀድሞ የገባ ነውና የሚፈወሰው። በሽተኛ ወደ መጠመቂያዊት ውስጥ የሚወስደው ሰው አልነበረውምና ብዙ ጊዜ ከመጣመሙ የተነሳ ሰው ሁሉ ርቆት ነበር። ይህ ሰው ተስፋ ቆርጦ ነበር። ተስፋ በቆረጥንበት ሰዓት፣ ተስፋ ባጣንበት ሰዓት ተስፋ የሚሆነን እግዚአብሔር፣ ተስፋ የሚሆነን ኢየሱስ ክርስቶስ ወደዚህ ሰው መጣ። ወደዚህ ሰው ሊጎበኘው፣ ሊያድነው፣ ሊፈውሰው መጣ። ነቢይ እግዚአብሔር ልበ አምላክ ዳዊት በዚህ በመዝሙር ሰላሳ ዘጠኝ ላይ መኑ ተስፋየ አኮኑ እግዚአብሔር ተስፋየ ማን ነው እግዚአብሔር አይደለም ን ይላል እግዚአብሔር እኮ ተስፋችን እግዚአብሔር ነው በሰው ላይ ተስፋ ማድረግ የቀጠና ምርኩስ መመርኮዝ ነው የእግዚአብሔር ልዩ ስልጣንን ተስፋ ማድረግ ሰውን ተስፋ ማድረግ ቀጤማ መመርኮዝ ነው ተስፋ ማድረግ እግዚአብሔር ነው እና ለዚህ ሰው ተስፋውን ሊቀጥልለት ተስፋውን ሊያለመልምለት ኢየሱስ ክርስቶስ ወደዚህ ሰው መጣ መጻጉዕ በተኛበት ዘመን በዛ በኦሪት ዘመን መንፈሰ ጠንካራ ሳይሆን ጉልበተ ጠንካራ የሆነ ያመነ ሳይሆን የቀደመ ነበር የሚፈወሰው። ይህም ማለት በሕገ ኦሪት ከመንፈሳዊነት ይልቅ ስጋዊነት የተስፋፋበት መሆኑን መጽሐፍ ያስረዱናል፣ መምህራን ያስረዱናል። በዘመነ አዲስ ግን ወደ መጠመቂያው ቦታ በመውረድ በእግር የቀደመ ሳይሆን በእምነት የቀደመ ይድናል። በዘመናችን ምክንያቱም ዘመናችን የድህነት ዘመን ስለሆነ፣ ምክንያቱም ሞታችን ሙቶ ኢየሱስ ክርስቶስ ድህነታችን ስላወጀልን በእኛ ዘመን በእግር የቀደመ ሰዓት በእምነት የቀደመ ይድናል፣ በእምነት የቀደመ ይፈወሳል ማለት ነው። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ሰላሳ ስምንት ዓመት በደዌ ዳኛ በአልጋ ቁረኛ የተያዘን ው ወደሱ ሄደና፣ ጌታችን ኢየሱስ ክርስቶስ ተነስና አልጋህን ተሸክመ ሂድ አለው። ምናለው? ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ያ ሰው ሰላሳ ስምንት ዓመት በሙሉ ተሸክማው የነበረችውን አልጋ አፈፍሎ ከኢየሱስ ክርስቶስ ይህ ቃል ሲወጣ ተነስና አልጋህን ተሸከም የሚለው ከክርስቶስ አንደበት ሲወጣ አፈፍሎ ሰላሳ ስምንት ዓመት የተሸከመችውን የትኛ አባትን አልጋውን ተሸክሞ ተመላለሰ ይላል። ተመላለሰ አልጋውን ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህ ማለት ነው። አልጋህን ልትሸከም አልተፈቀደልህ አልተፈቀደልህም። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። አልጋህን ተሸክመ ሂድ ያለህ ያ ሰው ማን ነው ብለው እነሱ ደግሞ ጠየቁት ይላል። ዳሩ ግን በዚያ ስፍራ ሕዝብ ስለነበር ኢየሱስ ክርስቶስ የአምስት ገበያ የሚሆን ሕዝብ ክርስቶስን ይከተለው ነበር እና በዛ ጊዜ በዛን ጊዜ ኢየሱስ ክርስቶስ ከፈወሰው በኋላ ከአዳነው በኋላ እርሱ ግን ያዳነው ማን እንደሆነ አላወቀም ነበር። አልጋህን ተሸክመ ሂድ ያለ ሰው ማን ነው አንተ ባሉት፣ በዚያ ስፍራ ህዝብ ስለነበር ብዙ ህዝብ ስለተከተለው ኢየሱስ ክርስቶስን ኢየሱስ ክርስቶስ ደግሞ ከእሱ ፈቀቅ ብሎ ነበርና የፈወሰው ሰው ማን እንደሆነ መጻጉዑ አላወቀውም ነበር፣ መጻጉዑ አልተረዳም ነበር። ከዚህ በኋላ ከዚህ በኋላ ኢየሱስ ክርስቶስ በመቅደስ አገኘውና እንዲህ አለው፣ መጻጉዕን እንዲህ አለው፣ እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ አለው። ከዚህ የሚብስ ምናምን ከዚህ የሚብስ እንዳያገኝ ኃጢአትን አትስራ። ሰውየው መጻጉዕ ይህን ሲለው ሄዶ ያዳነው ማን እንደሆነ የፈወሰው ማን እንደሆነ ለአይሁድ ነገራቸው ይላል። ለአይሁድ ነገራቸው፣ ለአይሁድ አስነጻቸው። በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። አይሁዳውያን ኢየሱስ ክርስቶስን በሰንበት እውራንን ስላበራ፣ በሰንበት ለምጻምን ስላነጻ፣ በሰንበት መጻጉዕን ስለፈወሰ አጥብቀው ይፈልጉን ነበር ጌታ ጌታችን ሕያው በሆነ ቃሉ ተነስና አልጋን ተሸክመ ሄድ በማለት ብቻ ፈውሶት ነበርና፣ በሽተኛው ወይም መጻጉዕ የውሃውን መነዋወት ሲጠባበቅ ብዙ ዓመት አሳልፎ ነበር። አሁን ግን እውነተኛውን የህይወት ውሃ እውነተኛውን አዳኝ አግኝቷልና የሚናወጠው ውሃ አላስፈለገውም። ሰላሳ ስምንት ዓመት ሙሉ የተሸከመችውን አልጋውን በመሸከም በመሸከም ብድራቱን እሱ ሰላሳ ስምንት ዓመት የተሸከመችውን አልጋ ብድራቱን እሱ ተሸክሟን። ጌታችን መጻጉዕን አልጋውን ተሸክሞ እንዲሄድ እንዲሄድ ማዘዙ ተአምራቱን ያስረዛ ዘንድ፣ ተአምራቱን ለአይሁድ ያሳያቸው ዘንድ፣ ሰዎች ምትሃት ነው ብለው እንዳይጠራጠሩት፣ ለሙታን ትንሳኤ ምሳሌ ይሆን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን አልጋህን ተሸክምና ሂድ አለው ይላል። አይሁድ ለሰው የማያዝኑ ጨካኞች ናቸውና ሰላሳ ስምንት ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ ሲሰቃይ የነበረው ሰው ሲፈወት ደስ ሊላቸው ይገባ ነበር። ደስ ብሏቸው እንኳን ደስ አለ ሊሉት ይገባ ነበር። በመጀመሪያ እንኳን ደስ አለ ሊሉት ይገባ ነበር። ይህን ትተው አልጋህን ተሸከም ሂድ ያለ ማን ነው በሚል ጥያቄ አይሁድ ጠይቀውታል። ከሰው ሕይወት ይልቅ ቅዳሜ ወይም ሰንበትን የሚንከባከቡ ብዙዎች ናቸው። አይሁድ ይህን ተናግረዋል። አይሁድ ይህን ተናግረዋል። መጻጉዕን ከፈጎሰ በኋላ ከህዝብ ተለይቷል። ኢየሱስ ክርስቶስ ከህዝብ መለየቱ ወይም መሰወሩ አይሁድ ትምክትን ውዳሴ ከንቱን ይፈልጋል እንዳይሉት የቅናት እሳትን የአይሁድ የቅናት እሳትን ያጠፋ ዘንድ የቅናት እሳትን ያጠፋ ዘንድ ከእነሱ ተሰውሯል ማለት ነው። ሰላሳ ስምንት ዓመት ሙሉ በበሽታ ሲሰቃይ የነበረው የኖረው በኃጢአቱ እንደሆነ መጽሐፍ ያስረዳናል። ወደፊት ኃጢአትን አትስራ የሚለው ቃል ከዚህ በፊት ኃጢአትን የሰራ መሆኑን ከዚህ በፊት መጻጉዕ ይህ የመጣበት በራሱ ኃጢአት መሆኑን ያስረዳናል። እስካሁን በስጋ ተጠቃይታን፣ ወደፊት ኃጢአትን ብትሰራ ግን በነፍስህ ለዘላለም ትቀጣለ፣ ለዘላም ትሰቃያለ። በስጋ ከመሰቃየት በስጋ በስጋ ከመሰቃየት በነፍስ መሰቃየት የባሰ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጻጉ በሚገባ አስረድቶታል። ኃጢአት መሆኑን በኃጢአት ላይ ኃጢአት አትጨምር፣ በኩነኔ ላይ ኩነኔን አታድርግ ሲል ለመጻጉ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ድናን ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ የሚለውን ቃል ማስጠንቀቂያ ኢየሱስ ክርስቶስ ሲሰጡት ነግሮታማ ይህን ነግሮታ ማለት ነው። የተፈወሰበት በሰንበት በሽተኛ ፈወሰ ብለው ጌታችን ለመክሰስ እነሱ ይፈልጉ ነበርና፣ ታጠንቀቅ አትበድል የተባለው መጻጉዕ በሊቀ ካህናቱ ባህና አደባባይ ኢየሱስ ክርስቶስን የእግዚአብሔርን አዳኝነት የእግዚአብሔርን ፈውስ የእግዚአብሔርን ሎታ ትቶ መጻጉዕ ኢየሱስ ክርስቶስን ለመምጣት እጁን ዘርግቷን እጁን ሲዘረጋም እንደደረቀ እንጨት ሆና እጁ ደርቃለች። ሁለት አይኑ ታውሯል። ስለዚህ መጻጉዕ የተደረገለትን መጻጉዕ እግዚአብሔር ኢየሱስ ክርስቶስ 38 ዓመት በአልጋ ቁራኛ በድዌ ዳኛ ተይዞ ታይዞ ቤተሰቦች ሲርቁት፣ ቤተሰቦች ሲጠየፉት ያልተጠየፈውን ኢየሱስ ክርስቶስን ያዳነውን ውለታውን ረሳ። ምስክርነቱን ተው ዛሬ ትኛል አምላካችን ኢየሱስ ክርስቶስ ለእኛ ሲል ከሰማይ ሰማይ መውረዱን፣ ከድንግል ማርያም መወለዱን፣ በመልተ መስቀል ላይ እርቃኑ መሰቀሉን ስጋዬን ብሉ ደሜን ጠጡ ብሎ የሰጠነን በነፃነት እንኖር ዘንድ ነፃ ያወጣነን ትተን ምስክርነቱን ለመስጠት ወደኋላ ያልን ስንቶቻችንን። ምናልባት ይህን ታሪክ ስንሰማ ምናልባት ይህ ታሪክ ሲተረክ መጻጉ ከዳተኛ መጻጉ ኃጢአተኛ ነው ብለን ልንፈርድ እንችል ይሆናል። ዛሬ እኛስ እኛስ ኃጢአተኛ አይደለንም? እኛስ በደለኞች አይደለንም? የእግዚአብሔር ልጆች ማስተዋል ያስፈልጋል። ከመጻጉ በላይ ለእኛ አድርጎልናል። በገላትያ ምዕራፍ አምስት ከቁጥር አንድ ላይ በነፃነት እንኖር ዘንድ ክርስቶስ ነፃ ወጣን ከእንግዲህ በባርነት ቀንበር ዳግም አትያዙ ይለናል። በባርነት ቀንበር ዳግም መያዝ አያስፈልግም። ክርስቶስ ነፃ ወጥቶና ለእኛ ሲል ስጋውን ቆርሶ ደሙን አፍሶ በመልዕልተ መስቀል ላይ ተሰቅሎ ሁሉን ነገር አድርጎናል። ክርስቶስ በመዋዕለ ስጋዌው መጻጉዕን ብቻ ሳይሆን ህሙማነ ነፍስን በትምህርቱ ህሙማነ ስጋ በተአምራቱ እየፈወሰ እየፈወሰ ብዙ ተአምራትን አድርጓል። አይሁድ አሜን ብለው ከመቀበል ይልቅ አሜን ብለው ትምህርቱን አምነው ከመቀበል ይልቅ ኢየሱስ ክርስቶስን ይኮኑ ነበር፣ ኢየሱስ ክርስቶስን ያስታድሱ ነበር። መጻጉዕም ደግሞ ተስፋ በቆረጠበት ሰዓት፣ ሰው ባጣበት ሰዓት ሰው የሆነውን የረዳውን ተስፋውን የቀጠልለትን ክርስቶስን ከማምለክ ክርስቶስን አምኖ ከመቀበል ይልቅ በክርስቶስ ላይ ፈርዶበታል። እርሱ ነው ያዳነኝ፣ እርሱ ሳሪ ሰንበት ነው፣ ሰንበትን የሻለው እሱ ነው እያለ ክርስቶስን ከሚከሱስ ጋር ከስቶታን ማለት ነው። ስለዚህ ውለታ ቢስ ሆኗን ማለት ነው። ስለዚህ የእግዚአብሔር ልጆች እኛም እንደ መጻጉዕ ውለታ ቢሶች እንዳንሆን ክርስቶስ ለእኛ ሲል ያደረገውን ይህን ውለታውን በጾም በጸሎት ልናስበው ያስፈልጋል። ንስሐ የገባን ወደ ቤተክርስቲያን ልንመላለስ ያስፈልጋል። መጻጉዕን የፈወሰ ዛሬም እኛን ካለብን መከራ ካለብን ከደዌያችን እንዲፈውሰን ከዚህ ዓለም ንውጽውጽታ እንዲያድነን ጌታችን መድኃኒታችን ኢየሱስ ክርስቶስን በማመን ስራውን በመመስከር ወደፊቱ በመቅረብ የኢየሱስ ክርስቶስን አምላክነትን አምላክነቱን አዳኝነቱን ተናግረን እስከ መጨረሻው በዚህች ቅድስት ቤተክርስቲያን ጸንተን እንድንኖር ኖረን ስሙን እንድንቀድስ ክብሩን እንድንወርስ የአምላካችን የልዑል እግዚአብሔር ፈቃድ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየል